አይዶሜ ከ2009 ጀምሮ እስከ አሁን ድረስ ወደ 14ኛው ዓመት ገብቷል። ማንም አያውቅም። ስለዚህ በአጭር 14 ዓመታት ውስጥ በዓለም ገበያ ውስጥ ለመታየት ተችሏል። እንዲሁም በ2021 በዓለም ደረጃ የደስን ዝርዝር ውስጥ ወደ 15 ምርት ምክንያት፣ ምክንያቱ አይዶሜ ትክክለኛ የገበያ አቀማመጥ እና በጋራ እንደ አንድ ለመስራት አቀማመጥ ስለነበረው ነው። አይሲሜ በመስመር ላይ እንደ አንድ ዓለም አቀፍ ኢኮሜርስ ለማሳደግ እንደ አንድ ዓለም አቀፍ የኮሜርስ መድረክ ለመሆን ተሞክሯል። እንደ ዋልማርት ወይም አሊባባ ለመሳሰሉ በአመት ከሺህ ቢሊዮን የሚበልጥ የንግድ ገቢ ለማሳካት ተስፋ አለው። እንግዲህ ሀይሜ እንዴት በጋራ እንደ አንድ ለመስራት አቀማመጥ ማድረግ ቻለች? አይዶሜ የጋራ እንደ አንድ ለመስራት አቀማመጥ በሙሉ ከኮሪያ የመጀመሪያ ኃይል ምርምር ኢንስቲትዩት የተመረተ ነው። እሱም የሀገር ደረጃ የሆነ ድርጅት ነው። በተጨማሪም ከአራንቲ ቡድን ጋር ተያይዘው ይህ የኮሪያ ኮማ በዓለም ላይ ስም ያላቸው ስምምነቶች አሉ። ኮሪያ የአቶሚክ ኃይል ምርምር ኢንስቲትዩት በ1959 በኮሪያ የሀገር ቴክኖሎጂ ኢንስቲትዩት ተመስርተዋል እና እሱን በመጠን በአሜሪካ የሚድል አንቀጽ ኤጀንሲ ቀጥሎ ሶስተኛ በዓለም ላይ ያለ ሶስተኛ ትልቅ የምርምር ኢንስቲትዩት ነው። እንዲሁም ከ1ሺህ 3መቶ በላይ የምርምር ባለሙያዎችን እና ከ4ሺ በላይ የምርምር ሰራተኞችን ያለው ነው። ሌላ በአንድ በኩል ኮማ ቡድን እንደ አንድ አመታዊ ድርጅት ነው። በሙ በላይ የተመረተ ነው በሀምሳ በላይ ሀገራት ውስጥ የተመረተ የኮማ ቡድን ከ2000 በላይ የምርት አቀማመጦችን እና ከ1600 በላይ የፈጠራ መብቶችን ያለው ነው። ኮማ በተለያዩ ታዋቂ ምርቶች ላይ የምርት አስተዳደር እና የምርት ማምረቻ እንደ ወይም እና አዋድም የሚሰራ አንድ አካል ነው። እንዲሁም ኮማ ቡድን ከ500 በላይ የታዋቂ ምርቶች ጋር በዓለም ላይ አስቀድሞ ተባብሯል። ከእነዚህም በላይ 280 በላይ የመጀመሪያ ደረጃ ምርቶች ናቸው። እነዚህ ውስጥ ምን ይገኛል? በውስጡ ሁሉም የሚያውቁትን ስክወ እንደ ምሳሌ የሚያስተዋውቁትን ምርቶች እንደ ቼናው ያሉ ምርቶች ይገኛሉ። እነዚህ ብቻ ሳይሆን ኮማ ቡድን ከአንድ መቶ በላይ የሚሆኑ የመድኃኒት ኩባንያዎችን ለመርቀቅ ያገለግላል። እንደ ኮሪያ ኮማ የተመዘገበ ኩባንያ ነው። አይዶሚ ያለው ምክንያት እንደዚህ ስኬታማ መሆኑ የተነሳ በህዝብ የተመረጠ የምርት ዘዴ ላይ የሚሄዱ ነው። በኮሪያ ውስጥ የእነሱ ምርቶች የመመለሻ ደረጃ አስቀድመው እስከ ዘጠና ስድስት በመቶ ደርሷል። እንደዚህ ከፍተኛ የመመለሻ ደረጃ መሆኑ የምርቶቻቸው ከፍተኛ ጥራትን እንደሚያመለክት እና የክብ እሴታቸው እጅ ከፍተኛ እንደሆነ ይሆናል። ጥራታቸው በእርግጥ የማይደርስበት ነው። ቀደም ሲል የአቶም ኃይል ምርምር ተቋም የሀገር ደረጃ መዋቅር እንደሆነ ጠቅሜ ነበር። በተጨማሪም ከኮማ ቡድን ጋር ይጨመራል። ከዚህ በስተቀር አይዶሜ ይህ መድረክ በተፈጥሮ ነፃ እና ምስረታማ የሚሆን አረንጓዴ የግዢ መድረክ ነው። እንዲሁም ኩባንያው የግስግስ አለም አቀፍ የምርት አምራቾችን በአይዶሜ ላይ ያስከምታል። ባለ አንድ ምርት አንድ ቤት ሞዴል ማለት ምን እንደሆነ በጥርስ ብሩሽ ምሳሌ እንወስድ። የአቶሚ ምርቶችን ከፍተኛ ጥራት እንዴት ማየት እንችላለን በማለት ይህ ምርት እንዴት እንደሚሰራ እና እንዴት እንደሚሸጥ እንደሚያሳይ ነው። የጥርስ ብሩሽን እንደ ምሳሌ እንውሰድ። ኤ አግ በ2017 የአቶሚ የጥርስ ብሩሾች በደቡብ ኮሪያ በአማካይ በአንድ ሰከንድ ተሸጡ። ማለት በጣም ፈጣን ሽያጭ እንደነበረ ይህ ምርት በእርግጥ የተወደደ እንደነበር ይሆናል። ይህ ምርት እንደ ሶስት አሸናፊ ሽልማት ያገኘ ነው። ይህ ምርት እድሜ ማስቀመጥ እና እድሜ ማስተላለፍ የሚችል ስድስት ክፍል ያለው ሶስት አሸናፊ ነው። የ52 ዋነኛ ሽልማት የተሸለመው በተጨማሪም የዓለም ዓለም አሸናፊ ሽልማት እና የነት ማረጋገጫ ያገኘ ነው። ይህ ምርት በኮሪያ በየዘጠኝ ሰከንድ አንድ ስብስብ የሚሸጥ እና እድሜ ማስቀመጥ እና እድሜ ማስተላለፍ የሚችል ከፍተኛ ጥራት ያለው ምርት ነው በ1500 ብር የሚሸጥ ይህን ጥራት ሁላችሁም ማስተዋል ትችላላችሁ። ለምን እንደዚህ ከፍተኛ የመመለስ ተመን አለው? በአዳም ውስጥ በአቶሚ ውስጥ አንድ ምርት አንድ ዓለም ግስግስ፣ ዓለም አቀፍ ግዥ ነው። በመሰረቱ አንድ ምርት አንድ አቅራቢ ነው። በአቶሚ የመስመር ላይ የሽያጭ መደብር ላይ ሁሉም ሰው ሳይነዋል፣ የአመት ክፍያ፣ የወር ክፍያ፣ የአባልነት ክፍያ የለም እና በነፃ ማስመዝገብ ይችላሉ ነው። ስለዚህ የአቶሚ ገበያ ምን ያህል ትልቅ ነው እንደሚለው በአጠቃላይ ሁሉም ሰው የፊት መታጠቢያ ይፈልጋል። ስለዚህ ገበያው ትልቅ ነው። እንደዚህ ብቻ አይደለም። በአጠቃላይ ሰዎች ምን ያህል ምርት እንዴት እንደሚሆን አይረዱም፣ እንዴት እንደሚሆን አይረዱም። በተለምዶ በሚሸጡ ምርቶች ላይ የምርት ወጪ በአብዛኛው ከ10 እስከ 20 በመቶ ነው እና የአይቶሚ ምርቶች የራሳቸው የምርምር እና እንደሚሆኑ ምርቶች ወጪ እስከ 45 በመቶ ይደርሳል። ስለዚህ የምርቱ ጥራት እጅግ ከፍተኛ ነው እና በተለምዶ ጥራት እና ዋጋ ማስታወቅ ይችላል። ምክንያቱም የአይቶሚ ኩባንያ መጀመሪያ የደንበኞችን ማስደነጋገር እና ማሳካት ነበር። የክራቤ ጥቅም ከኮሪያ ፕሪሚቲቭ ኃይል ምርምር ኢንስቲትዩት ቴክኖሎጂን ይጠቀማል እና በኮሪያ ኮማ ቢኤንኤች የተሰራ ነው። ስለዚህ ስለ ጥራቱ ማውራት ይችላሉ። ነገር ግን የመደብር መደብር ቆጣሪ ጥራት ነው፣ ነገር ግን የሃይፐርማርኬት ዋጋ ብቻ ነው። በተጨማሪም በመስመር ላይ ለመግዛት በጣም ምቹ ነው። የክዋየት ብህምርት ምድቦች የዕለት ተዕለት ፍላጎቶች፣ የውበት ምርቶች፣ የጤና እንክብካቤ፣ የሩዝ አፕሊኬሽን፣ የሩዝ መተግበሪያ ፈራ በአይቶሚ መድረክ ላይ ከስድስት መቶ በላይ የሚሆኑ ምርቶችን ማየት ይችላሉ። የአይቶሚ ልዩ የሽያጭ አካሄድ የሚችል የራሱን ዓላማ ነው። ይህም ደንበኞችን በመሀል የሚያስቀምጥ የንግድ ዘዴ ነው። ይህም ክክም ማረጋገጫ በመግኘት ነው። በፍጹም ጥራት እና በፍጹም ዋጋ አካሄድ ስር በምርት ላይ የሚያደርጉት የምርት ጥራት እና ዋጋ ነው። ይህም ሁሉም የሚገዙ ሰዎች በደስታ እንዲጠቀሙ ያደርጋል። በቀላሉ ማለት አይቶሚ የንግድ አካሄድ ማለት አንድ ምርት ብራንድ በመቀየር እና ቦታ በመቀየር ማሽከርከር ነው። በዚህ በፊት የእውነተኛ ንግድ እና የበይነመረብ ንግድ መካከል እንደነበረ በማለፍ በፊት የነበረው ወጪ በማለት ወጪ ነበር። ነገር ግን በበይነመረብ እና በባህላዊ እውነተኛ ንግድ ውስጥ አሁን የሚከናወነው ወጪ በማለት ገቢ ነው። ከራሳችን ብራንድ በአይቶሚ ይህ መድረክ ላይ በማለፍ ከዚያም በላይ የምኖርበት የህዝብ ብራንድ ነው። ይህም ያዛ ሸንበሌ ማል ነው። በአል ሸንበሌ ማል ላይ ሁሉም የሚያዩት እንደምን ያለው የተለያዩ አይነት ብራንዶች ነው። ነገር ግን ከሚበልጡ የምርት አይነቶች በላይ ነው። ከአስር ሺህ በላይ አይነቶች ይበልጣሉ። ይህም በዕለታዊ ወጪዎቻችን ውስጥ ይካተታል። ሁሉም የተከበሉት የተጋገሩት የዶሮ ቅቅል ምግብ ነው ወይም ሃምበርገር ምግብ ነው እንኳን እንኳን ቡና ማጠጣት በአቶሚ አዛሞይ መድረክ ላይ ማግኘት ይቻላል። በሙሉ ሂደት ውስጥ እንዴት ወጪን ወደ ገቢ እንደምንለውጥ እንደምንደርግ ነው። በእነዚህ ሁለት መድረኮች ላይ በቀላሉ ወጪ በማድረግ ይህም ነጥብ ማከማቸት ይቻላል። በመጨረሻ በቀላሉ ማለት በአቶሚ መድረክ ላይ ራስን በመጠቀም ገንዘብ ማስቀመጥ እና ማካፈል ገንዘብ ማግኘት ነው። በአንድነት ነጥብ መሰብሰብ፣ በእውነተኛ ገንዘብ መመለስ፤ ይህ የአይቶሚ ንግድ ሞዴል ነው።